ክልሉ ያልተገባ የዋጋ ጭማሪ ባደረጉ 336 ነጋዴዎች ላይ እርምጃ ተወስዷል ተባለ። በሀረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ 336 ነጋዴዎች ላይ እርምጃ መወሰዱን የክልሉ ንግድ ልማት ኤጀንሲ አስታውቋል። መንግስት ለሰራተኞች ያደረገውን የደሞዝ ጭማሪ ተከትሎ ያልተገባ የዋጋ ጭማሪ ባደረጉ ነጋዴዎች ላይ እርምጃ መወሰዱን የሀረሪ ክልል ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ ገልጸዋል። የኤጀንሲው ኃላፊ አቶ ሸሪፍ ሙሜ እንደገለጹት በክልሉ ምርት በመደበቅ ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ የክትትልና ቁጥጥር ስራ ተጠናክሮ መቀጠሉን ተናግረዋል። እየተካሄደ በሚገኘው የቁጥጥርና ክትትል ስራ ምርት ባሸሹና ያልተገባ የዋጋ ጭማሪ ባደረጉ 336 ህገወጥ ነጋዴዎች ላይ እርምጃ መወሰዱን ገልጸዋል። አቅርቦትን በማሳደግ የገበያ ዋጋን ለማረጋጋት ትኩረት ተሰጥቶ እየተሰራ መሆኑን የገለጹት አቶ ሸሪፍ ሙሜ በንግድ ተቋማት ላይ የተጀመረው ቁጥጥር ተጠናክሮ እንደሚቀጥልም ገልጸዋል። ብር በላይ የሚገመት ህገወጥ የኮንትሮባንድ ንብረቶች በቁጥጥር ስር ዋሉ። የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል መከላከል ዳይሬክቶሬት ከብሔራዊ መረጃና ደህንነትና ከፌዴራል ፖሊስ ጋር በመቀናጀት በተከናወኑ የህግ ማስከበር ስራ ህገወጥ ኮንትሮባንድ በቁጥጥር ስር ሊውል መቻሉ ተገልጿል። የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል መከላከል ዳይሬክቶሬት ዳይሬክተር ምክትል ኮማንደር የኖሽፈራው 2018 ዓ ም የመጀመሪያ ሩብ አመት አንዳንድ ነጋዴዎች በአቋራጭ ለመበልጸግ በማሰብ በሀገር ኢኮኖሚና በማህበረሰብ ጤና ላይ ከፍተኛ ጉዳት የሚያስከትሉ አጠቃላይ የዋጋ ግምታቸው 101 ሚሊዮን 300 ሺህ ብር በላይ የሚወጡ መድኃኒት፣ ኮስሞቲክስ፣ የተሽከርካሪ መለዋወጫ፣ ኤሌክትሮኒክስ፣ ልባሽ ጨርቆች፣ የመሳሰሉ ንብረቶች በተሽከርካሪ ተጭነው ወደ ድሬዳዋ ሊገቡ ሲል ንብረቶቹን እና ከጉዳዩ ጋር ግንኙነት የነበራቸውን ግለሰቦችን በቁጥጥር ስር በማዋል ምርመራ በመጣራት ላይ እንደሚገኝ አስታውቀዋል። ምክትል ኮማንደር ይሄ ነው ሽፈራው አክሎም ማህበረሰቡ በህገወጥ ኮንትሮባንድ የሚገቡ ምርቶች ያገልግሉ ክሎት ጊዜ ያለፈባቸው በመሆኑ ለበርካታዎቹ የጤና እክልና ሞት ምክንያት መሆኑን በመረዳት ይህንን ድርጊት ለማስቆም ለጸጥታ አካላት የተለመደ ጥቆማ በመስጠት ትብብራቸውን አጠናክሮን እንዲቀጥሉ መልእክታቸውን አስተላልፈዋል። ፈቃድ ወስደው ወደ ግንባታ ባልገቡ 28 ተቋማት ላይ እርምጃ መወሰዱ ተነገረ። የደብረ ማርቆስ ከተማ አስተዳደር ሕንፃ ሹም ተጠሪ ጽህፈት ቤት የሕንፃ ፈቃድ ወስደው ወደ ግንባታ ባልገቡ ደንበኞች ላይ እርምጃ መወሰዱን ገልጸዋል። በዚህም የፕላን ስምምነት ወስደው ወደ ቀጣይ ተግባራት ባልገቡ 23 እንዲሁም የግንባታ ፈቃድ ወስደው ወደ ግንባታ ባልገቡ 28 ደንበኞች ላይ እርምጃ ተወስዷል ብለዋል። የተጠሪ ጽህፈት ቤት ኃላፊ ሶሊያና መሀሪ በበጀት አመቱ ያለፈው ሩብ አመት መስፈርቱን አሟልተው ለተገኙ ለ981 ተገልጋዮች የፕላን ስምምነት መሰጣቱን ገልጸዋል። ለተጠናቀቁ ግንባታዎች የመጠቀሚያ ፈቃድ ከመስጠት አኳያ ከዚህ በፊት ይስተዋል የነበረውን ክፍተት ለመሙላት እየተሰራ መሆኑንም አብራርተዋል። ያለ ህጋዊ ፈቃድ ግንባታ የሚገነቡ አካላት ከድርጊታቸው እንዲቆጠቡ ያሳስቡት ኃላፊዋ ግንባታቸው ተጀምሮ ለረጅም ጊዜ የቆዩ ግንባታዎች በፍጥነት እንዲጠናቀቁ መልእክት አስተላልፈዋል።

መመ ሰው ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ከህብረተሰቡ ገንዘብ ሲለምኑ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ በከተማዋ የተለያዩ ቦታዎች በመንቀሳቀስ ያልታመመ ሰው ታማሚ አስመስለውና ተሽከርካሪ ውስጥ አስተኝተው ሀሰተኛ ሰነድ በመጠቀም ከህብረተሰቡ ገንዘብ ሲሰበስቡ ተገኝተው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩት ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩት እነዚህ ተጠርጣሪዎች ሊያዙ የቻሉት ሀያት አደባባይ ተብሎ በሚጠሩ አካባቢ የለሚኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል ነው ተብሏል። በተሽከርካሪ ውስጥ በተደረገ ፍተሻ በእርዳታ ስም የተሰበሰበ 23325 ብር የተገኘ ሲሆን በተጨማሪም በሀሰት የተዘጋጀ የህክምና ሰነድ እንዲሁም የድጋፍ ደብዳቤ እንደተገኘና በሰነዶቹ ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸው እንደተረጋገጠ ተገልጿል። ገንዘብ በመሰብሰብ ስራ ላይ ለተሰማሩ ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውን በቀን ሶስት ሺህ ብር እንደተከራዩትና ለአሽከርካሪው አንድ ሺህ ብር እንደሚከፈለውም ተረጋግጧል ብለዋል። በወንጀሉ በቀጥታ የተሳተፉና የተባበሩ በአጠቃላይ ዘጠኝ ተጠርጣሪዎች ላይ ምርመራ እየተጣራ እንደሚገኝ የጠቀሰው የአዲስ አበባ ፖሊስ ጠቅላይ መምሪያ በየመንገዱ የሚካሄዱ እንዲህ አይነት ህገ ወጥ ተግባራትን ለመከላከል ህብረተሰቡ ድጋፍ ማድረግ በሚፈልግበት ወቅት ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎችን ሲያጋጥም ለሚመለከተው አካል ጥቆማ እንዲሰጥ ጥሪ ያቀርበዋል። አድማጮቻችን በማድመጥ ላይ የምትገኙት ከጄፌ የመቶ ስድስት ነጥብ ሰባት ወደ እናንተ እየቀረበ የሚገኘው እንጂ ዜናችንን ነው። በመላው ዓለም በኢንተርኔት አማካኝነት በዚህ ነው ላይ እንደርሳለን። በመቶ ስድስት ነጥብ ሰባት ሜጋሀርዝም በአዲስ አበባና ዙሪያዎቿ እንደመጣለን። ሀገራዊን እዚህ ጋር እናብቃና ከባህር ማዶ ወዳገኘ ነው ስናምራ አፍሪካን ቀዳሚ ያደረግን በታንዛኒያ በተከሰተው ተቃውሞ ላይ የተገደሉ ሰዎች አስክሬንን የሀገሪቱ መንግስት እየደበቀ ነው ሲሉ ተቃዋሚዎች ከሰሱ። የታንዛኒያ ባለስልጣናት ባለፈው ሳምንት በተካሄደው ምርጫ ወቅት በተቀሰቀሰው ተቃውሞ ላይ የተገደሉ በመቶዎች የሚቆጠሩ ሰዎችን አስክሬኖች እየደበቁ ነው ሲል በታንዛኒያ ትልቁ የተቃዋሚ ፓርቲ ከሷል። በምስራቅ አፍሪካ የተ ሀገር ታንዛኒያ ባለፈው ሳምንት ረቡዕ ዕለት ከተካሄደው ምርጫ በኋላ የሀገሪቱ ወጣቶች የተካሄደው ምርጫ ነጻ ወይም ፍትሐዊ አይደለም ሲሉ ለመቃወም ወደ ዋና ከተማዋ ዳሬ ሰላምና ሌሎች ቦታዎች በመውጣት ለብዙ ቀናቶች ተቃውሞ ሲያሰሙ መቆየታቸው ነው የተነገረው። የታንዛኒያ የጸጥታ ኤጀንሲዎች ተቃዋሚዎችን ለመበተን አስለቃሽ ጭስና ጥይት በመተኮስ ጥቃት ፈጽመዋል ሲልም ፓርቲው ከሷል። የታንዛኒያን ልብ አሁንም እየደማ ነው፣ ይህ ለታንዛኒያውያን አዲስ ነገር ነው ሲሉ የቻዴማ ተቃዋሚ ፓርቲ የኮሚኒኬሽን ዳይሬክተር ብሬንዳ ሩፒያ ለአሶሽትድ ፕሬስ ተናግረዋል። ፕሬዚዳንት ሳሚያ ሱሉሁ ሀሰን ከ97 በመቶ በላይ ድምጽ በማግኘት በትላንትናው እለት ቃለ መሀላ ከፈጸሙ በኋላ በሀገሪቱ ተቋርጦ የነበረው የኢንተርኔት አገልግሎት ወደ ነበረበት መመለሱ ተነግሯል። ሁማን ራይት ሰዎች በትላንትና ሁለት የታንዛኒያ ባለስልጣናት በተቃውሞ ሰልፎች ላይ ገዳይ የሆነ ኃይል ከመጠቀም እንዲቆጠቡ ሲል ሲሆን በሰላማዊ ሰልፍ ላይ ተፈጸመውን እርምጃም በጽኑ አውግዟል። የቻዴማ ፓርቲ በተቃውሞ ወቅት ከሺህ በላይ ሰዎች እንደተገደሉ ቢያስታውቅም የታንዛኒያ ባለስልጣናት ግን እስካሁን በጉዳዩ ላይ ምላሽ አልሰጡም ተብሏል። ፓርቲው ግን ከተገደሉት ሰዎች መካከል የእንግሊዝ የኖርዌይ የካናዳን ዜጎች ጨምሮ በርካታ ቁጥር ያላቸው ሰዎች እንደተገደሉ የሚገልጹ ታማኝነት ያላቸው ሪፖርቶችን በመጥቀስ አስታውቀዋል። አስን ስንል በፊሊፒንስ በተከሰተው አውሎ ነፋስ የ26 ሰዎች ህይወት አለፈ። በሀገሪቱ ማዕከላዊ ክልሎች የተከሰተው ኃይለኛው አውሎ ነፋስ የ26 ሰዎች ህይወት እንዲያልፍ ምክንያት ሆኗል። በአውሎ ንፋሱ ምክንያት በርካታ ቤቶች ወደሙ ሲሆን በሺዎች የሚቆጠሩ ነዋሪዎችም ቤታቸውን ጥለው ተሰደዋል። በሰዓት ከ130 ኪሎ ሜትር እስከ 180 ኪሎ ሜትር የሚነፍሰው ካልሜጌ የተባለ አውሎ ነፋስ ከባድ ዝናብ በማስከተሉ በርካታ የሀገሪቱ ክልሎች በጎርፍ ተጥለቅልቀዋል። የሀገሪቱ የአየር ሁኔታ ባለሙያዎች ለቀ ሰጣይ ቀናት ተጨማሪ ዝናብ ሊኖር እንደሚችል ገልጸዋል። በዚህ ምክንያት ከአንድ መቶ ሰማኒያ በላይ የአየር መንገድ በረራዎች ተሰርዘዋል። ባህር ላይ ያሉ ጀልባዎች ወዲያውኑ ወደ ደህንነት የተጠበቀ ወደብ እንዲመለሱም ትእዛዝ ተሰጥቷል። ፊሊፒንስ ከቅርብ ወራት በፊት የመሬት መንቀጥቀጥና ከባድ የአየር ሁኔታ ክስተቶችን ማስተናገዷ ይታወሳል። በቅርቡ በበርካታ ሀገራት ተመሳሳይ አደጋዎች መከሰታቸውን ተከትሎ ባለሙያዎቹ በሰው ልጅ የአየር ንብረት ለውጥ ምክንያት አውሎ ነፋሶች እየበዙና እየጠናከሩ መሆናቸውን ይናገራል አሉ ዘገባው ያልጀዚራ ነው በግጭትና ቀጠና ውስጥ ባሉ በህጻናት ላይ የሚፈጸሙ ወንጀሎች በከፍተኛ ደረጃ ጨምረዋል ተባለ አለም አቀፍ የህጻናት መብት ድርጅት ሴቭ ዘ ችልድረን በ24 በአለም ዙሪያ በግጭት ቀጠናዎች ውስጥ ባሉ